ሰላም፣ ሰላም እንዴት ናችሁ? ደና ናችሁ ወይ? ውድ የማርታ ቤተሰብ ሰላም ናችሁ? ያለው ሁላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ በጣም ደና ነኝ። ይሄውላችሁ፣ ሁላችሁ፣ ያው ኦልሬዲ፣ የትናንቱ ቪዲዮ ሀይሚ ፕራንክ ነው ብላለች፣ ዛሬ ማለት ነው። ግን ፕራንክ ነው ብዙ ጊዜ ብዙ ሰው እኔ ዛሬ ስላልተመቸኝ ነው፣ ብዙ ሰው ገምተዋል ማለት ነው። ያው ከኮሜንት ያገኙ ሰዎች አሉ እና ኮሜንትም ብዙ ሰዎች ፕራንክ ነው፣ ፕራንክ እያደረገች ነው ምናምን ብላለች ማለት ነው። ሀይሚ ምን አይነት ባህሪ ያለባት መሰላችሁ? ማለት ነው በጣም የሚያስጠላ ባህሪ ያለባት የሆነ ነገርም እንደነበረ ታበላሽና ከዛ ደግሞ ተመልሳ ተመልሳ ማልቀስ በቃ ማልቀስ፣ ያዘው ውሳኔ ላይ ከደረሰ በኋላ ማልቀስ። ለምን ቢሆንም አንዳንድ ጊዜ ምን ይላል መሰለች ሰው ምንም ቢሆን አንደበትሽን ለክፉ ቃል ማሰልጠን ጥሩ አይደለም። ገባሽ አይደለም ለቀልድም ቢሆን ምንም ቢሆን አንቺ እንደዛ ብለሽ መናገር የለብሽም ማለት ነው። ለምን የልብሽን ካደረሽ በኋላ ፕራንክ ነው ማለት አችም ሲጀመር በጣም ብዙ ሰዓት ተከራክረሻዋል ማለት ነው። ሲቀጠል ማለት ነው በጣም ብዙ ሰዓት ተከራክረሻዋል ስልሽ መያዝ በመሃል በጣም እንደተናደደ አውቀሽ ምናምን እንኳን አይ ብሩኬ ፕራንክ ነው ብትዩ ትቼ ነበረ ማለት ነው። ገባሽ አደለም? ትቼ ነበረ ማለት ነው ሲቀጥል በምትናገሪበት መንገድ እንኳን ዛሬ ሪስፔክት ያለው መንገድ አይደለም ማለት ነው። ገባሽ አደለ? ሪስፔክት ያለው መንገድ አይደለም ማለት ነው። ለምን ብቴ ይሄ ሰው በቃ ይናደዳል ብለሽ እንኳን አልተጨነቅሽም። ገባሽ አደለ? ቢያንስ እንደዚህ ብዬ እንኳን ስነግረው ብሩክ ይሰማዋል፣ እሱ ለኔ ብሎ ነው አደለ? እንደ የቀረው ምናምን ብለሽ በቃ ይሄን የሚያስበውን ነገር አልተጨነቅሽም ገባሽ አለ ደስ ሲለዋ አይለውም፣ ነው ሁለት ነገር ነው ይዘሽ የመጣሽ ማለት ነው። ሲጀመር ደስ አይለውም፣ ሲቀጥል አንቺ ፓስፖርቱን ሲወስድ መጀመሪያ በአንቺ እነሱ እንዳለው እኔ አንቺ ፓስፖርት መታወቂያ ልጠቀምበት አይደለም ብሎሻል፣ ዛሬ ማለት ነው። ለምን መጠርጠር ነበረ ብሽ ይህን ፓስፖርት ለምን ወሰደው ብለሽ ማለት ትቼ ነበረ ማለት ነው። ግን አንዳንድ ጊዜ በቃ እውነት ነው ያሉ። በጣም ነው ዛሬ፣ በጣም የተናገሩ እንደዚህ እንኳን ተናግሮ አያውቅም። አንቺ የፕራንክ አባዚ ያለብሽና ሰው አበሳጨት ነው ምናምን ያልሽ። በቃ ሁሉ ጊዜ በቃ እንትን መሸነፍ አትወድም ባይዘዊ ማለት ነው። ሃይማኖት በቃ መሸነፍ አትወድም። በቃ እኔ ሁሉ ጊዜ ትክክል ትክክል ነኝ ነው። በቃ አሁን ራሱ ዛሬ በቃ ይቅርታ አደረግኩካ አደለ እንዴ? ይቅርታ ይቅርታ አድጉል ሁሉ ጊዜ የምንሰራው አደለ እንዴ? ፕራንክ አለችው። አሁል ጊዜ የምሰሩት ፕራንክ ነው ነገር ግን ይሄ ከባድ ነገር ነው ገባሽ አደለ አሁን ዛሬ እሱ ትኬቱን ከሰር ስንት ብር አውቶ የቪዛ ና የትኬት ወደ ሁለመቶ ምናምን ሽ ብር ነው የከሰሩ ሲቀጥል እንኳን ይሄ ከሰር ክንብር ልስጥ ካልሹ ልመልስል ካልሹ አይባልም እንደዛ ገባሽ ያደለ አይባልም እንደዛ ማለት ነው። ለምን ብትይ ያ ሰው እሱ ምን አለ ጌታን ዛሬ እንኳን እኔ እኮ ከአንቺ ከገንዘብ ከአንቺ ገንዘብ አይበልጥብኝም። አንቺ ነሽ ምበልጭብኝ። ለገንዘቡ ችግር የለውም ነገር ግን አንድ ነገር ስታገናዝቢ ማሰብ አለብሽ። የሆነ ነገር ይፈጠራል ብለሽ ማገናዘብ አለብሽ አለች። እንዴ እንትን በጣም እኮ ለመንኮክ ጥለከኝ ሄርክ ምናምን አለችው። በቃ እውነቱ ነው የምር አካሂዷ ግን እንደ ንግግሮ የእውነት ነው የሚመስለው። ማለት ሲቀጥል በቃ ተናዶ ለአሁን እሱ አንቺ አሜሪካ ሊሄድ ነው እንዲ የዛ ሰዓት ብትነግሩ እንኳን ይሄ ነገር አይበላሽብሽም ነበር ማለት በመሀል በቃ ልትሄጂ ነው በቃ ልትሄጂ ነው ምናምን ሲልሽ ሃይብሮኬን ይቀልን ፕራንክ ነው በቲ በቃ ነገሮች ሁሉ ይስተካከሉ ነበር፣ እዛ ሳለ ማለት ነው። እሱ ግን ኦልሬዲ በቃ ያኛውን ፓስፖርቱን ስለወሰደ እዛኛው ላይ ፎከስ ስራ አደረገው። በቃ ወይኔ የቆረጥኩት ነገር ኪሳራ ምናምን አለ። ግን ብሩኬ የእውነት ቃሉን ጠባቂ ቃሉን አክባሪ ሰው ነው ማለት ነው። ነገር ግን ሀይሚሻ ሁል ጊዜም ቢሆን በቃ ለምትወስኙ ነገር ተጠንቀቂ። በቃ እንትን በይ እንትን በይ ተጠንቀቂ። በቃ እንትን በይ ለምትናገሩ ነገር አስቢ። ገባሽ አይደለ? አንደ በትሽን ለክፉ ቃላት ተሰልጠኝ ማለት ነው። በቃ እኔ እኔ እኔ እኔ እንትን በቃ ስትናገሪ ይሆናልን ብለሽ ማሰብ አለብሽ ማለት ነው። ፕራንክ በጣም መጥፎ ነው። ፕራንክ የምንወዳቸውን ነው የሚወዱትን ሰዎች ያሳጣሉ ማለት ነው። አሁን ይሄ እሱ ሰርቶ ይመልሰዋል። ግን ለምን ቢሆንስ፣ ገንዘብ እንዴት እንደሚገኝ እንዴት እንደሚመጣ ላንቺ አልነግርሽም፣ ታውቂዋለሽ። ገባሽ አይደለ? ሲጀመር እሱ ለአንቺ ብዙ መስዋዕት ከፍሉልሽ አላለ እንደዛ እያደረገልሽ አንቺ እንደዚ አይነት ፕራንክ ራሱ ማሰብሽ ራሱ ማቀደሽ ራሱ ኮሜንት አይተሽ ራሱ እንደዚ አይነት ነገር መስራትሽ ራሱ ለአንቺ ተገቢ አይደለም። ገባሽ ኑኑኑ እሱን ይከፋዋል። ለምን በቃ ሀሳብና ቅድ እዛ ስለቀረ ብሩኔ እንደዚ አይነት ፕራንክ አልሰራም፣ ብሩኬ ደብረዋል ምናም ብለሽ ነበር ማሰብ ያለብሽ ማለት ነው። ሲቀጥል የሆኖ ሆኗል ግን እሱ በጣም የይቅርታ ሰው ነው ማለት ነው። በአንቺ ምንም ቀየመሽም ምትን የምልበት ምክንያት የለኝም። ነገር ግን ሁል ጊዜ በቃ ነገሮችን ስታደርጊ በቃ ቾኪ አለሽ በቃ መከረሽ በቃ እንደ ልጅ ማለት ነው ለምን በቃ ብትሞች መሸነፍ አትወድ ሃይማኖት በቃ በጣም ሀይሚ ብትሞት መሸነፍ ማትወድ ሰው ነው በቃ ሁል ጊዜ ትክክል ነኝ፣ ሁሉ ጊዜ ትክክል ነኝ፣ ሁሉ ጊዜ በቃ እኔ ነኝ ትክክል ማለት ነው። ባለፈው አሁን አንቺ ምንድነው እያን አንድ ቀን አይደለም አንድ ቀን አንድ ደቂቃ የሰው ልጅ ዋጋ ታሳጣለች። ቀን የምንናገራቸው ነገሮች የምናደርጋቸው ድርጊቶች በጣም ዋጋ አላት። ገባሽ አይደለ ያቺን ንግግራችን መልካም መጥፎን ነገር ትቀይራለች፣ ጥሩን ነገር ደግሞ ታበላሻለች። የምንናገራት ነገር ማለት ነው። እና ለምንናገረው ነገር መጠንቀቅ አለብን። እናንተ እንግዲህ ሶሻል ሚዲያ ስለመጣችሁ ሳይሆን ማሰብ አለባችሁ፣ የምትሰሩትን ነገር ማለት ነው። አሁን ይሄ ልጅ ከሰር ወረዲ የሚያስተካክሉ ከሆነ ሊያስተካክሉ ይችላል ማለት፣ ማይስተካከል ከሆነ ደግሞ አይስተካከልም ማለት ነው ግን አንቺ ደዛር ለማሰብ ማሰብ ያለብሽ ማለት ነው። ና እኔ ጠንቋል ቅልብ ምንድን የተበላሸብህ ምናም ስ ያን እንኳን እንዳታቂ ፊቱ ላይ በጣም እየተጨነቀ ነበር። ሲ አውራሽ የነበረው ማለት ነው። ብሩኬ በጣም እንጃ ትልቅ ሰው ነው። በቃ አስተሳሰቡ ምናምን በጣም እንደ ትልቅ ሰው ነው እና እኔ እንጃ እሱ ቃሌን እኔ ሁለት መቶ ሺህ ስገቢ ሁለት መቶ ሺህ ስንገባ ወስድሻለሁ ያልኳት ዱባይ ነበረና ፕሮሰስ አድርግቼላ ነበረ። እዛ ጥሩ ጊዜ እናሳልፋለን ብለን ነበረ አለችና እንደዚያም ሆነ። እንኳን በጣም ከምታስጠለኝ በ ታጠፋ ነው የምታለቅሰው ነገር ደግሞ አጽፍታ ስቅስቅም ከዚህም በአሁን ባለፈው ራሱ ሲመጣ ወጣልኝ አይነ ማየት አልፈልግም፣ ሄዳሉ ሲልሽ ደግሞ እሪ ብለሽ ከንብ ብለሽ ነው ያለቀሰሽ እንትን ያልሽ ማለት ነው። እና አንዳንድ ጊዜ ክብር ለሚል ክብር ይኑር፣ ክብር ጥሩ ነው። በቃ ይሄ ልጅ የወድሻል ፍቅረኛ ሆነሽ ምናምን ክብር ሲኖር ደግሞ በዛ አጋጣሚ በጣም ደስ ይላል ማለት ለምን መተሳሰብ የሚባል ነገር አለ። በቃ ለእናንተ አዲስ አይደለም፣ ፕራንክ ግን ለምታደርጉ ነገር ዋጋ ያስከፍላችኋል። ገባችሁ አይደለም? በቃ በጣም እየደበረ ነው እንትን የቡርኪያውን ዛሬ ያናገረሽ ራሱ ማለት ግን በዛ መሀል ደግሞ ጥላከኝ ሄድከ ምናምን ስትይ እንትን እንኳን ባይሆን እንኳን የሚናደድ እንኳን ምናምን ስሜቱ ቢሆን እንኳን ወዲያው ፕራንክ ነው ምናምን ብለሽ እንኳን ብንነግሪ ጮኸሽ የዛ ሰዓት ላይ ብዙ ነገሮችን እንትን ይቀል ነበረ ማለት ነው እና ሁኔታሽ ፕራንክ አይመስልም፣ በቃ አደራረግሽ፣ ፓስፖርቴን አምጣ ያልሽበት መንገድ በቃ በጣም ውሻን ያደረግሽው ከባሽ አይደለም። በቃ ክብር ክብር፣ በጣም ክብር የሚባል ነገር አለና፣ ለምታደርጉ ነገር ተጠንቀቂ። ለሌላ ቀን ትምህርት ይሆንሽ ማለት ነው። ለምን በኋላ እኛ ተመልሰን ራሳችን የምንጎዳው ማለት ነው። ግን እንደዛ መሆኑ እሱ ችግር የለውም። እኔ የመልሰል ካለው ስትይው ራሱ አረ፣ ችግር የለውም ምናምን አለ ግን ያስተካክሏል ብዬ አስባለሁ። የሚስተካከል ነገር ነው። ምንም ችግር እኮ የለውም። የምትሄዱበት እቃው ትኬት ችግር የለም። ተመልሳችሁ ማራዘብ ነው ምንም ችግር የለም። የተወሰነ ብር ጨምራችሁ ማለት ነው። እና የሚከሰር አይመስለኝም ብዬ አስባለሁ ማለት ነው። ግን ይሄም ራሱ አሁን ድጋሜ ራሱን በህይወት ሊያስተምርሽ የመጣ ነገር አለች። በቃ እናንተ ወይ ሁለት ቀን ሶስት ቀን ነው ፍቅር የምትሆኑት፣ ከዛ በኋላ ግን ፕራንክ ነው በቃ የምትደራረጉት ማለት ነው። እና የፕራንክ ሱስ አለብሽ አንቺ ልጅ ግን አንዳንድ ጊዜ ለምትወስኝ ለምታደርገው ነገር የኋላን ነገር ማሰብ አለብሽ። ያ ነገር ምን ነገር ይዞብኝ ይመጣል፣ ያ ነገር ጥሩ ነገር ነው ወይ መጥፎ ነገር ነው ወይ ይዞ የሚመጣውን ብለሽ ማሰብ አለብሽ ማለት ነው። ለምን ፓስፖርት በማምጣትሽ ደስተኛ ሆኖ ሳለ ደግሞ ትናንት አሜሪካ ኤር ነው አንድ አድናቂ አሜሪካ ልትወስደኝ ነው ስትው በጣም ነው የደበረው ማለት፣ ፊቱ ላይ ደስታ አልተነበበበትም ማለት ነው። ለምን አንቺ በቃ ለምን እሱ እንደዛን ያለቀሽ እንትን እያልሽ እንኳን ስትለምኙ ወዲያው ነው፣ አንድ ቀን ሁለት ቀን ላስብበት ብሎሽ እኔ ቀረው ማለት ነው። ቃልሽን አከበረልሽ። ፍቅሬን ገብቻ አልሄድም ብሎ አከበረ ማለት ነው። ግን ምንም ቢሆን ፕራንክም ቢሆን ፕራንክን ያደረግኩ ይቅርታ ብዬ ካለው ምናምን ስትዩ እሱ ይቅርታ ተቀብሏል እኔ ለይቅርታ ችግር የለብኝም ይቅርታ እኔ በማንም ሰው ቂም የሚይዝ ሰውም አይደለውም የቂም ሰውም አይደለውም ብሏል በዚህ አጋጣሚ የቂም ሰው አለመሆነ ደስ ይላል ማለት ነው በሀይሚ ብቻ ሳይሆን በኖርማል ሰውም ቂም አይዝም ማለት ነው ብሩኬ እና ሀይሚሽ አንቺ ሰው ታቃጥ ያለሽ አይ አይ አይ ግን አንዳንድ ጊዜ የሰው ልጅ ባህሪ በጣም አስቸጋሪ ነው ገባችኋል በጣም እኔ ከባህሪ ብዙ ጊዜ ሀይሚን ሳይት እንትናት በቃ መሸነፍ አትወድም በቃ ግትር ናት በቃ ራሷ እሷ ያለችው ካልሆነ በስተቀር አይሆንም ማለት ነው በቃ ሁልጊዜ እሷን አተከከል አሁን ዛሬ ራሱ እንደ ጥፋተኝነት ስሜት አልተሰማትም ዛሬ ነው አዲስ ነው እንዲህ ፕራንክ ስንደራረግ ኖርማል ነው እናንተ የሶሻል ሚዲያ ሰዎች ናቸው ፕራንክ የምትደራረጉበት መንገድ ይለያያል እንጂ እሱም ያደርግሻል ነገር ግን ይጎዳል ብለሽ ማሰብ አለብሽ ነው አሁን እሱ ያመጣው ብሩኬ በቃ ይጎዳል ነገን ማሰብ አለብሽ ይሄስ ቢሆን ብለሽ ማሰብ አለብሽ እና አሁን ዛሬ ራሱ መ ፓስፖርት ይመልስል ፓስፖርት ያንተ ጋር አይቀመጥም። ምን ያልሽው ማለት ነው? ሲጀመር አንቺ እንደዚህ አይነት ጥያቄ ራሱ ማቅረብ የለብሽ ማለት የእሱ ማለት ያንቺን፣ ያንቺ ማለት የሱ ነው። እና ሀይሚሻ ያው በራብሽ ማለት ነው፣ ዱባይ መሄዱሽ ማለት ነው። የሰው ትኬታ አክስረሽ ሁለት መቶ ምናምን ሺ ብር ደግሞ እኮ ልመልስል ብሩን ትለዋለች እንዴ? አሁን እውነት ሚቀበ ሁእውነት ሁን፣ ብሩኬውን ካንቺ ይቀበላል። አይ ሀይሚ ይ ነገረ ሥራሽ ሁሌ ገርመኛል ማለት ነው። ኢንዊስ እኔ በጣም በጣም በጣም በጣም በጣም አዝኛለሁ ማለት ነውና እውነት እየደበረው ለመጀመሪያ ጊዜ ማለት ነው ቪዲዮ ሳይጨርሱ አብሮ ጥሏት ሄደ ማለት ነው። የማስተካክላቸው ነገሮች አሉ ምናምናት እኔ ደግሞ ወዲያው የማስተካከላቸው ነገሮች አሉ ምናምን ሲል ትኬቱን ሊያስተካክል እየሄደ መሰለኝ ማለት ነው። ለምን እንደሆነ ታውቃላችሁ? የፈለገ ቢጣሉ ብሩክ እንዲተናዶ ምናምን በመሀል ነው እንጂ ሀይሚን ጥሏት ሄዱ አያቅ አብሮ ቻው ምናምን ቤተሰብ ምናምን ብሎ ነው ራሱ ጨርሶ የሚወጣ። ማለት ግን የማስተካከላቸው ነገሮች አሉ ምናምን አለ ማለት ነው፣ የሚመስልኝ ትኬቱ ሊያስተካክልላት ይሄደው ይሁን፣ ምሳሌ ነው ይሄደው። እንደዛ መሰለኝ ብዬ አጠረጠርኩ ማለት ነውና፣ በቃ ምንም ማድረግ አልችልም፣ ጥሎኝ ሄደ ምናምን፣ እሷም አዝናለች። ነገር ግን ያው ሀይሚ አንቺ ታመጪው አንቺ ታሮጪው አለ የሀገር ሰው ተረቱኩ⇥። በነገር ነው የተተረተ ውላችኋለሁ። እና ቤተሰብ ያው ዱበይ በጣም እንደ ጓጋሹ ቀረብሽ ማለት ግን ይዞሽ ይሄዳል ብዬ አስባለሁ። ብሩኬ በአንቺ አይቀልድም ማለት ነውእና እና ኦሬዲ ቤተሰብ ይሄ ቪዲዮ ከተመቻችሁ ላይክም፣ ሼርም ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ አበረታቱኝ በእናታችሁ አንድ ሺህ አስገቡኝ። ስወዳችሁ ትንሽ ነው ቀረኝ ሰብስክራይብ እያደረጋችሁ ሼር እያደረጋችሁልኝ እኔን ብታበረታቱኝ በጣም ደስ ይለኛል እላለሁ። በቃ በጣም ነው የማመሰግናችሁ።